እራሳችን ላይ መስራት ያቅተንና የውጭውን ሰው ነው ኮንትሮል ማድረግ የምንፈልገው። የፍቅር ግንኙነት የትኛውም ነገር ደግሞ በግድ የሚሆን ነገር አይደለም። አንድ ሰው አንቺ ጋር የሚመጣውም የሚቀረውም እስከ ተፈላለጋችሁ ድረስ ነው። በሕይወት ሂደት ውስጥ የምናሳልፋቸው ነገሮች በሙሉ ጊዜው ወይም ሁኔታው ቢያልፍም ጥሎ የሚያልፈው ትሮማ፣ ትውስታ፣ ጠባሳ አለ። ሁልጊዜ በትክክለኛው መንገድ ሰው ራሱን ሲወድ ቀናተኛ የመሆን እድሉ በጣም ዝቅተኛ ነው የሚሆነው። ኤሚ እንዴት ነሽ? አለን እንዴት ነሽ? ነችው፣ አለን ይመስገን ነው። ዛሬ ቅናት ምንድን ነው? ከቅናት ይሰውረን፣ አሜን። ስለ ቅናት ይገርምሻል፣ አንድ በጣም ደስ የሚል ሀሳብ መጽሐፌ ላይ ያገኘሁና ወደ ዝርዝሩ ከመግባታችን በፊት እሱ ላካፍልሽ ደስ ይለኛል። ቅናት ተፈጥሯዊ ነው ይላል የጽሁፉ ርዕስ። እንደ አውሮፓያኑ አቆጣጠር በ1970 ዎቹ አካባቢ በአላማ ዩኒቨርሲቲ የተደረገ አንድ ጥናት ነበር። አንዲት የሶስት ዓመት ህፃን አልበም በማገላበጥ ላይ ሳለች እናቷ ከዛ ቀደም ሁለት ህጻናቶችን ታቅፋ የተነሳችውን ምስል ባየች ጊዜ ፎቶን አሽቀንጥራ በመጣል ከመሬት ላይ ተንፈራፍራ ማልቀሷን ሲገልጽ፣ ይህም የቅናት ስሜት ስንፈጠር ጀምሮ አብሮን ያለና ያደገ በሂደት እየጎለበተ የመጣ ነው ሲሉ አጥኚዎች ይከራከራሉ። በተቃራኒ ወገን ደግሞ የለም፣ ቅናት አብሮን የሚፈጠር ሳይሆን ማህበረሰቡ በሚያሳየን ድርጊትና ምልሰት ከልጅነታችን ጀምሮ የምናጎለብተው ባህሪ ነው። ምናልባት ልጅቷ ላይ የቅናት ስሜትን ለማጫር ቀደም ብሎ በተለያየ መንገድ የተሰሩ ስራዎች ይኖራሉ ሲሉ ይከራከራሉ። እንግዲህ ቅናት ተፈጥሯዊም ሆነ ከተፈጠን በኋላ ያዳበር ነው፣ ጎጂ ባህሪ የሰውን ልጅ አይምሮ በመቆጣጠር በጤና በትዳር እንዲሁም በማህበራዊ ግንኙነታችን ጭምር ከፍተኛ ጉዳት የሚያስከትል ባህሪ መሆኑን ሁሉም ሰው ይስማማበታል። ከዚህ በተቃራኒው ደግሞ ሌሎች ተመራማሪዎች መጠነኛ ቅናት አስፈላጊ መሆኑን ሲያስረዱ በግንኙነት መካከል ወንዱ አሊያም ሴቷ በመጠኑ ካልቀኑ ያንን ሰው አጠዋለሁ የሚል ፍርሃት ስለማይኖራቸው የትም አትሄድም፣ የትም አትሄድም በማለት ቸልተኝነት ያሳያሉ በማለት ይከራከራሉ። በርካታ ነገሮች በአንድ ሰው አእምሮ ውስጥ ከልክ በላይ የሆነ ቅናት እንዲጠነሰስ ምክንያት ሊሆኑም ይችላሉ። ከነዚህም ውስጥ እንግዲህ ያለ አግባብ የሚሰማን ስሜት፣ ለትዳር ያለን ከእውነተኛ ግንዛቤ የራቀ እውነታ፣ የትዳር አጋራቸውን የራሳቸው ብቻ የማድረግ ፍላጎት ወዘተ እያሉ ተመራማሪዎች ይዘረዝራሉ። ታዲያ ቅናት ተፈጥሮዊ ነው እንግዲህ ጽሁፉ ላይ ለማሳየት እንደሞከር ነው የተለያዩ በዘርፉ ላይ ያሉ ተመራማሪዎች የተለያየ ሀሳብ ነው የሚያነሱት። ተፈጥሯዊ ነው ብለው የሚከራከሩ ወገኖች እንግዲህ ጽሁፉ ላይ እንዳየሹ እቺ በሶስት አመቷ ያለችው ህፃን ልጅ ፎቶ አይታ በቅናት ስሜት ተንፈራፍራለች ሲሉ፣ በተቃራኒ ወገን ያሉት ደግሞ እዛ እድሜዋ ክልል እስከምትደርስ ድረስ ከተወለደች ጊዜ ባለው ሂደት ውስጥ አሳዳጊዎቿ፣ በዙሪያ ያሉ ሰዎች ያንን ስሜት ለመፍጠር የተሰራ ስራ አለ ብለው ያስባሉ። አሁን አንዳንድ ጊዜ ካየሽ እኔ ወላጅም ስለሆንኩኝ ይጎዳል ብለን ሳናስበው አንዳንድ የምናደርጋቸው ነገሮች አሉ አይደል፣ ቅናት ለመፍጠር ወይ የሆነ እንዲበሉልሽ ፈልገሽ ወይ የሆነ የሆነ አፕሮፕሬት የሆነ ብሄቪየር ለማምጣት ብለን የምንላቸው ነገሮች እዛች ሚት ጥ የሆነች ትንሽ አይምሮ ገብታ ምን እንደምትፈጥር ስለማናቅ ያም ሊሆን ይችላል። ስለዚህ እኔ ምን ብያስባለው እንደ የትኛውም ባህሪያችን ኔቸር ወይም ደግሞ ተፈጥሮ በዲኤንኤ ባዮሎጂካሊ ከቤተሰቦቻችን የምንወርሳቸው ነገሮች እንዳሉ ሆነው በመኖር ሂደት ውስጥ ደግሞ በአስተዳደግ ሂደት ውስጥ ወላጆቻችን፣ በዙሪያችን ያሉ ሰዎች ደግሞ የሚጨምሩብን ነገር አለ። ስለዚህ ኔቸር ኤን ነርቸር በተፈጥሮም ይኖራል፣ እንደገና ደግሞ በመኖር ሂደት ውስጥ ያሳለፍናቸው ነገሮች ደግሞ በሚፈጥሩብን ጠባሳዎች የሚፈጠር ቅናት አለ ብዬ ነው ማስበው። ታዲያ ኤሚ፣ የዚህ ሁሉ ቅናት መነሻው ምንድን ነው ብለን ልንገልጽ እንችላለን፣ የምንዘረዝራቸው ነገሮች ይኖሩ ይሆን? ብዙ ጊዜ አሁን የሉሽ ቅናት በጣም ሰፊ ርዕሰ ጉዳይ ነው እና ለዚህ ፖድካስት እንዲመች እንዲሁም ደግሞ ቅናት በጣም የሚስተዋለው ግንኙነት ላይ ነው አይደል? ደግሞ የፍቅር ግንኙነት ላይ ምክንያቱም ቀላል ሆናል። አሁን ዛሬ በቅናት ተነሳስቶ ይሄን አደረጋት እንዲያደረጋት መታት ከባባድ ቫዮለንሶች እየሰማን መተናል። ስለዚህ ሪሌሽንሽፕ ላይ ወይም ደግሞ ትዳር ላይ ለምንድን ነው ቅናት የሚፈጠረው ብለን ስንል የመጀመሪያው ነገር የሚመስለኝ ስለ ትዳር ወይም ስለ ግንኙነት ያለን ከተፈጥሮ ውጭ የሆነ አመለካከት ነው። ከተፈጥሮ ሚዛኑን የሳተ ስለ ትዳር ያለን መረዳት በቅናቱ በትዳሩ ውስጥ በጣም ቀናተኛ እንድንሆን ያደርገናል። ለምሳሌ ትዳሩ ስንገባ በተለይ ደግሞ የመጀመሪያው የፍቅር ጊዜያቶች አሉ አይደል፣ እንጂ ሀኒሙን ስቴጅ የምትባለው ኬሚካላችን ዶፓሚናችን በጣም ከፍ የሚልበት ካፈቀር ነው ሰው ውጪ ህይወት የሌለ የሚመስለን ላፈቀርሹ ሰው ወይም ላፈቀርሻት ሴት ወይም ወንድ ደግሞ የትኛውም መስዋዕትነት የሚከፈልበት ጊዜ አለና በዛ ሰዓት ላይ ምንንም ነገር እንተዋለን ለፍቅራችን ስንል ምሳሌ አንድ ወንድ ከአንዲት ሴት ጋር ፍቅር ሲጀምር ወይም ወደ ትዳር ሲገቡ፣ ምናልባት ሰራተኛ ከሆነ በቢሮ አካባቢ የራሱ ማህበራዊ ህይወት ይኖረዋል፣ ጓደኞች ይኖሩታል። ከተቃራኒ ጾታ ጋር በተለያየ መልኩ ጓደኝነት ወይም ደግሞ ጉርብትና ሊመሰረት ይችላል። ፍቅሩ ስንገባ ግን ያንን ሰው ላለማጣት ብለን መስዋዕትነት እንከፍላለን፣ አይደል? አዎ፣ በጣም ብዙ ብዙ የምንተዋቸው ነገሮች አሉ። እንደውም ብዙ ጊዜ ፍቅርና ሪሌሽንሽፕን ስታይ ተው ተይ፣ በጣም ይበዛዋል አይደል? ጓደኛህን ተው ጓደኛሽን ተይ፣ ይሄን ተው ይሄን ተይ፣ በጣም ይበዛዋል። እና ያኔ ሎጂካል ብሬናችን አይደለም የሚሰራው ኢሞሽናል ብሬናችን ስለሆነ የሚሰራው፣ ማንኛውንም ነገር በመስዋዕትነት ከፍለን እንተዋለን። ከዛ ይሄ ነገር ፍቅሩ ያድግና ፍቅር መልኩን ይለውጣል በነገርች ላይ በኋላ እናያቸዋለን። ስቴጆች አሉት። ፍቅር መልኩን ይለውጥና ማቹር ይሆናል ወይም ይጎመራና ና ከስሜት አይነት ርቀሽ ደግሞ ሎጂካሊ ማሰብ ስትጀምሪ ለካ ፍቅር የህይወትሽ አንድ ፓርት እንጂ ሙሉ ህይወትሽ አይደለም። ግንኙነትም ቢሆን ትዳርም ቢሆን በጣም ትልቁ የህይወትሽ ፓርት እንጂ ብቻ አሁን አደለም አይደል? አዎ፣ ያንን ሰው ከማወቅሽ በፊት ከማግባትሽ በፊት ኖረሻል አይደል? ከዛም በኋላ ትኖሪያለሽ የቤተሰብ ህይወት አለ፣ ጓደኝነት አለ፣ የስራ ባልደረብነት አለ፣ የተለያዩ ማህበራዊ ህይወቶች አሉ። ድር አለ፣ ቁብ አለ። በጣም ብዙ የሚያስፈልጉሽ ከትዳር አጋርሽ ውጭ የሆኑ በጣም ብዙ የሚያስፈልጉሽ ነገሮች አሉ። ሎጂካሊ ማሰብ ስንጀምር መጀመሪያ ኢሞሽናል ሆነን ተው ተይ ተብለን የተውናቸውን ነገሮች ላይ ልንመለስ እንችላለን። እነዚህ እነዚህ ነገሮች ቅናትን ሊፈጥሩ ይችላሉ። ሲጀመር ስለ ግንኙነትና ስለ ትዳር የተዛባ አመለካከት ይዘን ከገባን በጣም ቅናት ውስጥ እንገባለን። አንደኛው ይሄ ነው። ሁለተኛው የሆነ ሰውን ስናፈቅር ወይም በትዳር ስንጣመር የዛን ሰው ህይወት ሙሉ በሙሉ ኮንትሮል ማድረግ እንፈልጋለን። ቅድም እንዳልኩ ሻዚፍ ከዛ በፊት ኖረን እንደማናውቅ ሁሉ እኔ ያልኩትን ነገር በሙሉ መተው አለበት፣ እኔ ያልኩትን ነገር በሙሉ መስማት አለብኝ፣ እኔ ብቻ በቂ ነኝ የሚል የተዛባ ምልከታና እምነት ይዘን እንገባለን። ያንን ስናጣ ቅናት ውስጥ ልንገባ እንችላለን። አንደኛው ይሄ ነው። ሌላው ደግሞ ለራሳችን ያለን የተዛባ አመለካከትም ነው ይሄ ሰልፍስት የምንለው ነገር። ለእኔ ያለኝ አመለካከት የወረደ ከሆነ የትዳር አጋሪ ወይም የፍቅር ጓደኛ ከእኔ የተሻለ ሰው ነው ብዬ ሳስብ እኔ በሌለሁበት ጊዜ በሙሉ ሌትሴ ለምሳሌ ስልክ ስደውልለት ባያነሳ ኮምፕሊትሊ ጭንቅላቴ ውስጥ የሚመጣው ኔጌቲቭ ቶት ነው አይደል? አዎ። መልካም ነገር አይደለም። ብዙ ጊዜ ወደ አይምሯችን መልካም ሀሳብ አይደለም ቶሎ የሚመጡት። ስለዚህ እንዲህ እያደረገ ነው ከሌላ ሴት ጋር ሆኖ ነው ምናምን የሚለው ሀሳብ ወደ ቅናት ሊያመራን ይችላል። ይህም ደግሞ ምንድን ነው የሚሆነው? ለእኛ ያለን አመለካከት የወረደ ከሆነ ሁሌ በሄደበት ሁሉ ከኔ የተሻለች ሴት ከኔ የተሻለ ወንድ የኔ ሰው ሚት ያደርጋል ብለን እናስባለን። ሌላው እኛ የወደድነውን ሰው እኛ የወደድናትን ሴት ሁሉም ሰው በእኛ ልክ የሚወድ ስለሚመስለንም ነው አንዳንዴ ምናልባት አንዲት ሴት ወይም አንድ ወንድ በጣም የሚያብድላትን ወይም የምታብድለትን የፍቅር ጓደኛ ወይም የትዳር አጋር ስናይ ለእኛ ሰው ኖርማል ነው አይደል? ፍቅር የሚባለውን ነገር እኮ እኛንን አይምሮ ውስጥ የምንሰራው ለዛ ሰው የሚሰጠውን ግምት እኛንን አይምሯችን ውስጥ አግዝፈን ስላየ ነው ወይ ስለተለማመድ ነው እና ያንን ይሄ የፍቅር ስሜት ስለተሰማን ነው እንጂ የእኛ ሰው እኮ ካለው ሰው ሁሉ የተለየ አይደለም፣ አይደል? በዛ ልክ ግን አይደለም የምናስበው ወይም በጣም ተወዳጅ ስለሆነ ወይ ደግሞ በጣም ከሱ የተሻለ ሰው ስለሆነም አይደለም። ስለተላመድን የሆነ ቦታ ስለሰጠነው ነው ያ የፍቅር ስሜቱ የተፈጠረው። እና እኛ ውስጥ ያለው ስሜት እኔ አሁን ሴት ሆኜ ሳየው እኔ ለባሌ ወይም ለመወደው ሰው ያለኝ ስሜት ሰው ጋር ሁሉ ያለ ይመስለኛል። እኔ በማይበት ዓይንና መነጽር የእኔን ሰው ሰው ሁሉ የሚያ ይመስለኛል። ያ ደግሞ በጣም ስህተት ነው። ሶስተኛው ነገር ይሄ ነው። አራተኛው ነገር ያለፈ ታሪካችን አስተዳደጋችን ሊሆን ይችላል። ከአስተዳደግም ውጭ ደግሞ ያለፈ የፍቅር ህይወታችን አሁን ላለንበት ግንኙነት ወይም ትዳር ለመቅናታችን ወይም ላለመቅናታችን እንደ ምክንያትነት ሊጠቀስ ይችላል። ያ ምንድ ነው? በህይወት ሂደት ውስጥ የምናሳልፋቸው ነገሮች በሙሉ ጊዜው ወይም ሁኔታው ቢያልፍም ጥሎ የሚያልፈው ትሮማ፣ ትውስታ፣ ጠባሳ አለ ሁልጊዜ በተለይ አሁን በልጅነታቸው በብሬክአፕ ውስጥ የሚያድጉ ሰዎች እናታቸው ወይም አባታቸው አብሯቸው ያልኖረ ሰዎች ለምሳሌ እናት ኖራ አባት ጥሎ ሲሄድ ያየች ሴት ልጅ አድጋ ግንኙነቱ ስገባ ያንን ፍርሃት በሆነ መልኩ ዲፍላሽ ካላረገችው በሆነ መልኩ ካልተፈወሰ ና ሂል ካልተደረገ ያንን ይዛው ስለምታድግ የኔም ግንኙነት እንደዚህ ይሆናል ብላ ስለምታስብ በትልቁም በትንሹም የመቅናት ቴንደንሲዋ ከሌላው ሰው በጣም በፐርሰንት ሊጨምር ይችላል። በወንዱም በኩል እንደዚህ ማለት ነው። ስለዚህ አስተዳደግ ላይ የሚገጥሙን የትኛውም አይነት ሁኔታ አድገን ለምናደርገው ነገር ለምናሳየው ባህሪ፣ ለመቅናታችንም ላለመቅናታችንም በጣም ትልቅ አስተዋጽኦ ያደርጋል ያደርጋል። ሌላኛው ያለፈ የፍቅር ታሪካችን ነው። ባለፈ ፍቅር ታሪካችን የመጎዳት ከሆነ ያለን ትውስታ ወይም ሜሞሪ በቅናት የሚሆን በተለያየ መልኩ ብሬካፕ ውስጥ ካለፍን ያንን ነገር አሁን ብዙ ጊዜ የለመድነው ነው። ምንድን ነው ከግንኙነት ወደ ግንኙነት ነው ዘለን የምንሄደው። ብዙ ጊዜ ከአንድ ግንኙነት ወጥተን ቆም ብለን የኋላ ታሪክ ወይም የኋላ ትዳሬ በምን ምክንያት ነው የፈረሰው? ብለን በደንብ ራሳችን ሰልፍ ሪፍሌክት አናደርግም። ችግሩ የቱ ጋር ነው? መቼም ሁለት ሰዎች ሲጣሉ አንደኛው በጣም ትልቁን ድርሻን ቢወስድም እኛም የራሳችን አስተዋጽኦ ይኖረናል። አደል? አንድ ሰው ብቻውን አይጣላም። አደለ ሶ ቆም ብለን የኔ ክፍተቲቱ ጋር ነው ብሎ የመመርመር ነገራችን በጣም ዝቅተኛ ነው። ስለዚህ ፔኑን ስለምንፈራው ዘለን ሌላ ሪሌሽንሽፕ ውስጥ ነው የምንገባው። ሶ ጉዳዩ አልፏል፣ ግንኙነቱ ብሬክ ተደርጓል፣ ግን ህመማችንን ይዘን ነው የምንገባው። ስለዚህ እነዚህ አይነት ነገሮች ካሉም እዚህኛው ሪሌሽንሽፕ ላይም እንግዲህ ከኋላ ታሪካችን መከዳት ከሆነ ያለማመን ኢሹ ካለን ያንን ይዘን ስለምንገባ እዚህም ላይ የመደገም እድሉን በጣም ከፍተኛ ነው። በውስጣችንም ይሰማል ይሰማናል። የተሰማን ስሜት ደግሞ እውነታ ላይ ማኒፌስት ስለሚሆን ያ ነገር የመደረግ ወይ የመከዳት እድላችን ወይ ደግሞ ይሄ ቅናቱን ሊፈጥሩ የሚችሉ ሲዌሽን በህይወታችን ውስጥ የመደጋገም እድላቸው በጣም ከፍተኛ ነው። እሺ፣ አንድ በምክክር ታሪክ የገጠመኝን ምናልባት ከዚህ ጋር ከተገናኘ በግንኙነት ውስጥ በጣም ረጅም ጊዜ መቆየት የሚያቅተው በጣም በቅናት ምክንያት የሚፈተን ወጣት ልጅ ነው። ምንድን ነው በጣም ያፈቅራት የፍቅር ጓደኛ ያለችው እና በየትኛውም አጋጣሚ ስልክ ደውሎ ስልክ ካላነሳች በቃ ከመቀስፈት ያለችበት ቤት ወይ ስራ ቦታ ሊሆን ይችላል። ቆሞ ነው የሚጠብቃት ሁልጊዜ። አይምሮ ውስጥ ስልክ አላነሳችም ማለት ሪጀክት አድርጋኛለች ብሎ ነው የሚያስበው። በጣም ይወዳታል። ያለችበት ቦታ ሄዶ ካላገኛት በጣም ከባድ ነው። ከባድ ጸብ ይፈጠራል። ሊደበድባት ይችላል። በጣም ብዙ ጊዜ ሽምግልና ተቀምጠዋል፣ ሰዎች ግን ችግሩ ሊፈቱ አልቻሉም። እሱ አልፈልግም ብላት ይሄዳለች። እንደገና እግሯ ላይ ወድቆ አልቅሶ ይለምናታል። በሚቀጥለውም ጊዜ ግን ተመሳሳይ ነገር ነው የሚያደርገው። ከዛ ልጅቷ ትልትልትልና አልቀየር ሲላት ነው። ይሄ ዛሬ በመደብደብ የጀመረ ሰው ዛሬ እንደዚህ ባለማመን የጀመረ ሰው ነገ በአንድ ቤት ውስጥ አብረን ብናድር አብረን ብንኖር ይገለኛል ትልና አልፈልግም ትሏለች። አልፈልግም ስትለው በጣም ለራሱ ያለው ነገር ይወርድና ራሱን ለማጥፋት ሁለት ጊዜ ሙከራ ያደርጋል። ከዛ በጣም ረጅም ጊዜ አልጋ ላይ ይሆናል። ቤተሰቦች በጣም ይጨነቃሉ። በዚህ ሂደት ውስጥ ይሄ ግለሰብ ወደ ቴራፒ ይመጣል። ለቴራፒ ቁጭ ብሎ ወደ ኋላ ታሪኩ ሲጠና ሲጠና፣ ምንድን ነው በልጅነቱ እናቱን አባቱን አቷል። እናትና አባቱን ሲያጣ አጎቱ ጋር ተወሰደ ለማደግ ማለት ነው። አጎቱን ብዙ አልቆየም በህይወት ይለየዋል። ስለዚህ ልጁ አስተዳደጉ እጅግ በጣም የሚያሳዝን የቀረባቸውን በተለይ ደግሞ ኢሞሽንል አታችመንት ያለውን ሰው በሙሉ እያጣ ነው ያደገው። ለዚህ ከአንዱ ቤት አንዱ ቤት ከአክስት ቤት አጎት ቤት እያለ ያደገ ልጅ ነው። ለዚህ ውስጡ በጣም ፍርሃት አለ። እችን ሴት የሚደበድባት ወይም ደዛ የሚቆጣጠራት ስለማይወዳት አይደለም። ሁሌ ኢሞሽነሊ በጣም የሚወዳቸውን ሰዎች አጣለው የሚለውን ፍርሃት ስለሆነ ይዞ ያደገው። እችም ሴት ስልክ አላነሳችም ማለት ሪጀክት አድርጋኛለች ወይም ወደ ሌላ ትሄዳለች የሚለው ፍርሃቱ በጣም ስለገነነ በደንብ ካለፈ ቁስለቱ ስላልተፈወሰ ያንን ነበር የሚያጋባባት። እሷ ደግሞ እንደ ማንኛውም ሰው ሰላም ወዳድ ስለሆነች እሱን አይደለም የጠላችው የሚያሳየውን ባህሪ ስለጠላች፣ በዚህ ምክንያት አብረን አንሆንም ብለው እንግዲህ ተለያይተው በጣም ከባድ ጉዳት ደርሶበት ነው የተገናኘ ነው። ከዛ ቁጭ ብለን ያው ቴራፒ ሲሰራ እንግዲህ ወደ ኋላ ታሪክ ነው የምንመለሰው። ይሄን ታሪክ ሲጠና ሲጠና ችግሩ ያለው ለካ አስተዳደጉ ላይ ነው። ችግሩ ያለው ህፃኑ አቤል ላይ ነው የልጁ ስም እንግዲህ ለዚህ ተብሎ ተቀይሮ ነውና፣ በጣም እየረበሸ ያለው ትንሽየው አቤል ነው ያላደገው እስቲል ሪጀክሽን የሚፈራው ነው። ከዛ ችግሩ ተገኘለት። በጣም ለረጅም ጊዜ በቴራፒ ህይወት ውስጥ አለፈና ተስተካክሎ ከዛ ማንነቱ ታርቆ አሁን ትልቅ ሰው ነው። ማንም ሰው እንዲሁ በቀላሉ ሪጀክት ቤት አድርጎት ሊሄድ እንደማይችል ሲገባው ራሱን ሲያስተካክል፣ በኋላ ልጅቷም ተመልሳ በጣም ደስ የሚል የፍቅር ጊዜ ማሳለፍ ጀመሩ ማለት ነው። እና አስተዳደጋችን፣ የኋላ ታሪካችን፣ ያለፈ የፍቅር ህይወታችን አሁን ላለንበት ህይወት እጅግ በጣም ትልቅ ተጽዕኖ በበጎም በመጥፎም የማድረግ እድል አለው። ታሪክ ልክ እንደ መጽሐፍ የሚገለጥ ነው ቢባል ቢባል አያልቅም። ብዙ ጣውረድ ቢኖረውም አምላኬን እያመሰገንኩ እረ እንደውም ስንቱን በይቅር ታለፍኩት የሚል ሰው ይኖር ይሆን? ለብዙዎች ባጋራው ይማሩበታል ካላችሁ ወደ ኢሚ ፖድካስት መጥታችሁ እናውጋ። እኛን ለማግኘት በዚህ ስልክ ቁጥር በቴሌግራም በድምፅ ወይም በጽሁፍ ታሪካችሁን ላኩልን። እኛም እናገኛቸዋለን። እናመሰግናለን። እና ታዲያ አሁን ቅናትና ራስ ወዳትነት ይገናኛል ማለት ነው በፍቅር ግንኙነት ውስጥ ቅናትና ራስ ወዳድነት፣ በተወሰነ መልኩ ግን፣ ራስ ወዳድነት እንግዲህ ባለፈው ስለ ራስን መውደድ አውርተናል አይደል? አውርተናለው። ሶ ራስን መውደድ ሳይሆን ራስ ወዳድነት ሲጀምር በደንብ በትክክሉ ራሱን የሚወድ ሰው ብዙ ቀናተኛ ይሆናል ብዬ አላስብም። ምክንያቱም ሰው አንቺ ጋር የሚመጣው ስለፈለገሽ ነው አይደል? አዎ። የሚሰጥ ነገር ካለሽ፣ የተሻለሽ ሆነሽ ከተገኘሽ፣ ሁሌ ራስሽ ላይ የምትሰሪ ከሆነ ማንም ሰው በቀላሉ መጥቶ ተሻግሮሽ የምትጅ ሴት አቶኝም አደል? አዎ በፍጹም አዎ። ስለዚህ አሁን እኛ ትልቁ ችግራችን ራሳችን ላይ መስራት ያቅተንና የውጭውን ሰው ነው ኮንትሮል ማድረግ የምንፈልገው። የፍቅር ግንኙነት የትኛውም ነገር ደግሞ በግድ የሚሆን ነገር አይደለም። አንድ ሰው አንቺ ጋር የሚመጣውም የሚቀረውም እስከ ተፈላለጋችሁ ድረስ ነው። ሶ እኔ ማምነው ምንድን ነው ማንኛውም ሰው እኔ አሁን ማንም ሰው መጥቶ በቀላሉ ተራምዶሽ የሚሄድ ሰው እንዳቶኝ ራስ ላይ ስሪ አይደል እንዴት እንስታ እንዴት እንስራ በጣም አሪፍ ቫሉሽን ማሳደግ አንቾ ምን አለሽ ምን ኦፈር የምታረጊው ነገር አለሽ አይደል ከሰው ነው የምትጠብቂ ወይስ የሆነ ሰው ሀናን ሲያጣት የምትቆጭ ሰው ነሽ ወይ አይደለ በዛ ሌቭል ራስሽን ማሳደግ ሰው አንቺ ጋር ሲመጣ ሰላም ይሰማዋል ወይ ሰው አንቺ ጋር ሲመጣ ረፍት ይሰማዋል አሁን ይሄ ማቴሪያል አይደለም የገንዘብ ጉዳይ አይደለም ቫሉ ይሄ ውስጥ አይቫሉ የምንላቸው ነገሮች አሉ አይደለም። ፍቅርን ሳትጠብቂ ነው ወይ የምትሰጭው? በውስጥሽ ሰላም አለሽ ወይ? ራስሽን ትወጃ አለሽ ወይ? ሰውን አንደርስታንድ ታረጊ ያለሽ ወይ? ሰው ጋር ስትጂ ወይ በቃ አንቺን ለማግኘት የምትጓጊ ነሽ ወይ? ባለፈው ስናወራ እንደነበረው ከፍለውን የማያዋጡ ሰዎች አሉ አደል? በደንብ አሉ። ስለዚህ አሁን እንደዚህ አይነት ሰው ቢፈርጥ ቢንፈራፍር ራሴን ላጥፋ ነው ቢል በጣም ከባድ ነው። አብረሽ መሆን ማለት ነው። ስለዚህ በትክክል ራስሽን ሽን ከወደድሽ ራስ ወዳድነት የሚለውን በኮት እንያዘው እና ራስ ወዳድነት ምናልባት ከቅናት ጋር ሊገናኝ ይችላል። ምክንያቱም ራስ መውደድ ሮንግሊ ስናስበው እናስበው ነዋ ራስ ወዳድ ምን ነው፣ ራስ ወዳድ መሆን ማለት ራሴን መውደድ ሲያቅተኝ፣ ራሴን መጠበቅ ሲያቅተኝ፣ ራሴን የራሴን ቫሉ ማሳደግ አቅቶኝ ግን የሀናን ቫሉ ለመምጠት ስሞክር ነው አይደል? አዎ። ስለዚህ እሱ ከቅናት ጋር ይገናኛል። እኔ ሰላም የለኝም፣ ሁሌ መጥቼ ከአንቺ ነው ሰላምን መውሰድ ምፈልገው። በትክክለኛው መንገድ ሰው ራሱን ሲወድ ቀናተኛ የመሆን እድሉ በጣም ዝቅተኛ ነው የሚሆነው። ምክንያቱም በማንኛውም ግንኙነት ውስጥ ተፈላጊ ነው የሚሆነው። ሁለተኛ ደግሞ ሰልፍ አዌርነስ አለው፣ ራሱን በደንብ ያውቃል። ራሱን የመግዛት ጥበቡም ከፍተኛ ስለሚሆን ራሱን ያወቀ ሰው ደግሞ ሰውንም ያውቃል ይረዳል። ስለዚህ ግንኙነት በመፈቃቀድ ላይ የተመሰረተ እንደሆነ አንደርስታንዲንጉም ስለሚኖረው ያ ሰው በቃ መሄድ ካለበት ሌትጎ የማድረግ አቅማችንም ከፍተኛ ነው የሚሆነው። እኔ ደግሞ ራሴን ከወደድኩኝ ነጻነት ፈልግ አደለ? በደንብ ራሴን ማቃደል። ስልክ ማላነሳባቸው ጊዜያቶች አሉ ለምሳሌ እኔ በጣም ነው የምታሟደል። ስልክ ባለማ ያም ሰው እንደኔ ነው ጀጅ አላረግም። ራሱን የሚያቅሰው ለጀጅመንት አይቸኩልም ማለት ነው። እኔ የማጠፋውን ጥፋት እኔ ጋለ ፎልት፣ እሱም ጋለ ኦኬ። እከሌ ስልክ አላነሳም አይደል፣ ተኝቶስ ቢሆን ኤክስኩዝ ትሰጫዋለሽ አይደል? ሻወር እየወሰደስ ቢሆን፣ እየነዳ ቢሆን፣ ስብሰባ ላይ ቢሆን፣ በጣም ብዙ ፖዘቲቭ ነገሮች አሉ። ሶ ራሴን መውደድ ስጀምር አይምሮ የሚሞላው በመልካም ሀሳቦች ነው። ራሱን የማይወድ ሰው ደግሞ ወዲያው የሪጀክሽን ፊሊንግ ውስጥ ስለሚገባ ኔጌቲቭ ነገር ነው። ኦኬ አልፈለገችኝም ማለት ነው። ስለዚህ ይገናኛል ማለት ነው ከራስ ወዳድነት ጋር ከራስ መውደድ ጋር አይደለም። ታዲያ ኤሚ በመጨረሻ ምን ቲፕ ትሰጭ ልኛለሽ? እኔ ምን አስባለሁ ማለት ቅናት ቤት ያፈርሳል በየትኛውም መልኩ ብትሄጂ ቅናት፣ በእምነትም ከእምነትም አንጻር ብትሄጂ በጣም ብዙ ቫዮለንስ የሆኑ ተግባሮች ከመጀመሪያው ጀምሮ የተፈጠሩት በቅናት ነው። ቅናት ከፈጣሪም ያጣላናል አይደል ጥሩ የሚባል ሀሳብ አይደለም እኩይ ሀሳብ ነው እና ምንወደውን ያሳጣል በጣም እየከፋ ሲሄድ ደግሞ ህይወት እስከ መጠፋፋት ላይ ደርሰን ስለሚችል መጀመሪያ ራሳችንን እንሙላ ሁሌ እንደምለው የሁሉ ነገር መነሻ ራስ አይደል ራሴን ስሞላ አተያየትሽ አሁን እኮ የምናይበት መነጽር እኮ ነው ቅድም እንዳልኩሽ እንድንቀና የሚያደርገን በጣም በኔጌቲቪቲ ስትሞይ ኤክስኩዛችን ምክንያታችን ሁሉ ጀጅመንታችን ሁሉ ኔጌቲቭ ነው የሚሆነው። ይሄ ሰው ስልክ አላነሳም፣ በመልካም እየነዳ ነው እየተኛ ነው ከማለት ይልቅ ሪጀክት ተደርግ ያለው ነው አይደለም። ሶ እንደዚህ አይነት ሀሳብ የሚመጣ ከሆነ አልወደድንም ራሳችንን። ስለዚህ ሰልፍ ቼክ፣ ወደ ራስሽ ተመለሺ። አለም በነገርሽ ላይ አለም መስታወት ናት ሚረር ናት ይባላል። ውስጣችን ያለውን ነገር ነው የሚሰጠን እውነት ነው። ስለዚህ በበቂ ሁኔታ ራሴን ካወቅኩና ራሴን ከሰራው ብዙ ኤክስተርናል ነገሩ ሊያስጨንቀኝ አይገባም። በየቀኑ ግን ሰልፍ ቼክ ማድረግ መቻል አለብን፣ ከትላንት የተሻለን ለመሆን ማለት ነው። ቀናተኛ ሰው ያንን ቢያደርግ ብዬ አስባለሁ። ራሱን ቼክ ያደርግ። የትኛውም ግንኙነት በመልካም ፍቃድ ላይ የተመሰረተ ነው፣ በመግባባት ላይ የተመሰረተ ነው። ሁለተኛው ነገር ግንኙነት ላይ ስንገባ የትዳር አጋራችን ሚስታችን ወይም ባላችን እኛ የህይወቱ ሙሉ አካል ልንሆን አንችልም አደል እኛን ከማወቃቸው በፊት እነዛ ሰዎች ኖረዋል ሶ ሌላ ላይፍ የሚባል ነገር አለ በጣም ትልቁ ህይወት ነው ትዳርም በየወረለሽንሽብም በጣም ትኩረት ሊሰጥበት የሚገባ ህይወት እንዳለ ሆኖ ግን ሌላ ህይወት አለ እነዚህ ሰዎች ቤተሰብ አላቸው የእኛን የትዳር አጋር ወልደው አሳድገው የሰጡን ሰዎች እኮ አሉ አይደል እኛ እነዛን ሰዎች ሚት ከማድረጋችን በፊት እነዛ ሰዎች ህይወት ውስጥ ሌላ ሰዎች አሉ ስለዚህ እነዛም ሰዎች ስፔስ ያስፈልጋል። ሁሉን ነገር እኔ ነኝ ኮንትሮል ማድረገው ማለት በጣም ከባድ ነው። ሶስተኛው ነገር ምናልባት ቅድም መንሽን ያላደረግኩት ኢንዲቪጁዋል ድፍረንስ የሚባል ነገር አለ። ባልና ሚስት አንዳንዴ ከአንድ ወንዝ ላይ ቀዳ ይችላል አይደል ሁሌ አይደለም፣ ከተለያየ የምንቀዳበት ጊዜ አለ። ምናልባት በጋራ ስትኖር የሚወራረስ ባህሪ ሊኖር ስለሚችል ምናልባት የትዳር አጋሪ ባህሪ በኔ ጀጅመንት በእኔ አይን ውስጥ ቅናትን የሚያጭር ሊሆን ይችላል። ለሱ ደግሞ በጣም ኖርማል ነገር ሊሆን ይችላል። በጣም ሶሻላይዝ ማረግ የሚወድ በየቦታው ጨዋታ መፍጠር የሚወድ ጓደኛ ማፍራት የሚወድ ሰው ሊሆን ይችላል። ያንንም ይሄ የማንነት ልዩነት በተለይ በአስተዳደግ ሂደት ውስጥ የሚመጡ የማንነት ልዩነቶች አሉ። ይሄን አንደርስታንድ አድርጎ ኮምፕሮማይዝ ማድረግ መሞከር ያስፈልጋል። ሁሉም ነገር በአንዴ በአንድ ጀንበር አይቀየርም። ሶ ምናልባት የዛ ሰው ባህሪ በጣም ከባድ ሆኖ ለትዳራችን አደጋ የሚፈጥር ከሆነ ቅናቱ ብሶ ብሶ ትዳሩን ሊያፈርስ የሚችል ከሆነ ቁጭ ብሎ ኮምፕሮማይዝ ማድረግ ቀናተኛውም ከቅናቱ ትንሽ ወረድ እንዲል፣ አስቀኝውም ደግሞ ያን ያህል አደጋ ያለው ባህሪ ካለው በግልጽነት በመወያየት ከዛ ከመጥፎ አስተሳሰብ መላቀቅ ይቻላል ብዬ አስባለሁ። አመሰግናለሁ። እሺ፣ ያመሰግናለሁ አንችንም፣ አብሮነትንም ሌላኛው ልጅሽ እሺ፣ ተመልካቾቻችን፣ ይህ ኤሚ ፖድካስት ነው። ይህን ቻናል ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለ አእምሮ ጤና ቁም ነገር ማግኘት ከፈለጋችሁ ቤተሰብ ይሁኑ። ታሪኬ ልክ እንደ መጽሐፍ የሚገለጥ ነው ቢባል ቢባል አያልቅም። ብዙ ውጣ ውረድ ቢኖረውም አምላኬን እያመሰገንኩ ረ እንደውም ስንቱን በይቅርታ አለፍኩት የሚል ሰው ይኖር ይሆን? ለብዙዎች ባጋራው ይማሩበታል ካላችሁ ወደ ኤሚ ፖድካስት መጥታችሁ እናውጋ። እኛን ለማግኘት በዚህ ስልክ ቁጥር በቴሌግራም በድምጽ ወይም በጽሁፍ ታሪካችሁን ላኩልን። እኛም እናገኛቸዋለን። እናመሰግናለን።